መቶ ምስባክ መዝሙር መቶ አራት ቁጥር ዘጠኝ ዘሠርዐ ለአብርሃም ወመሐለ ለይስሐቅ ዋቀ መስማ ለያዕቆብ። የዳዊት መዝሙር መዝሙር መቶ አራት ቁጥር ዘጠኝ ከአብርሃም ጋር የገባውን ቃል ኪዳን ይጠብቃል ይላል። በዚህ መሪ ጥቅስ ቃል ኪዳን ሰጪው እግዚአብሔር ሲሆን ቃል ኪዳን ተቀባዩ ደግሞ አብ ብዙሃን የተባለው አብርሃም ነው። በመሰረቱ ቃል ኪዳን ማለት ሁለት ወገኖች ስለ አንድ ጉዳይ ተስማምተው የሚፈጽሙት ለ የሁለትዮሽ ውል፣ ቃለ መሐላ ወይም ስምምነት ነው። ይሁን እንጂ በሰዎች መካከል የሚደረገው ስምምነት ወይም ቃል ኪዳን በጽሁፍ የሰፈረ በህግ የተቀረጸ በሁለት ወይም በሶስት ሰዎች ምስክርነት የተደገፈ ሲሆን ሉል እግዚአብሔር ለሰዎች የሚሰጠው ቃል ኪዳን ግን ከተቀባዩ ከሰው ካልሆነ በስተቀር ከእግዚአብሔር የሚቀር ወይም የሚፈርስ ቃል ኪዳን አለመኖሩን ቅዱሳት መጽሐፍት ይመሰክራሉ። በዋቢነት የሚጠቀሰውም እግዚአብሔር አምላካችን ነው፣ ትእዛዙም በዓለም ሁሉ ነው። ቃል ኪዳኑን ለዘላለም ይጠብቃል የተስፋ ቃሉንም ለሺ ትውልዶች ያጸናል ከአብርሃም ጋር የገባውን ቃል ኪዳን ይጠብቃል ከያዕቆብም ጋር ለዘላለም የሚጸና ቃል ኪዳን አድርጓል የሚለው ነው መዝሙር መቶ አራት ቁጥር ዘጠኝ ልዑል እግዚአብሔር ለአብርሃም በሰጠው ቃል ኪዳን አገርህን ትተህ ከዘመዶችህና ከአባትህ ቤተሰብ ተለይተህ እኔ ወደማሳይ ሀገር ሂድ። ዘርህን አበዘዋለሁ፣ ታላቅ ሕዝብም ይሆናል። እባርክሃለሁ፣ ስምህን ገናና አደርገዋለሁ፣ ለሌሎችም በረከት ትሆናለህ። የሚመርቁህን እመርቃለሁ፣ የሚረግሙህንም ረግማቸዋለሁ። በአንተም አማካኝነት ሕዝቦች ሁሉ ይባረካሉ ዘፍጥረት አስራ ሁለት አንድ የሚል ሲሆን አብርሃም ልጅ ባለመውለዱ እያዘነ ሲኖር፣ አንድ ቀን ልዑል እግዚአብሔር ለአብርሃም ተገልጦ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ በጣም ትልቅ ነው ሲለው፣ አብርሃምም አቤቱ እግዚአብሔር ወይ ምን ትሰጠኛለህ? ዘርን አልሰጠኸኝም፣ ወራሽም የለኝም ባለው ጊዜ ልጅ እንደሚወልድ ዘሩም ከሰማይ ከዋክብት ከምድር አሸዋ እንደሚበዛና ከግብፅ አገር የፍራጥስ ወንዝ ያለውን ምድር ምድር ለዘሩ እንደሚያወርሳቸው ቃል ኪዳን ገባለት። አብርሃምም አምኖ ተቀበለ፣ ቃሉም ተፈጸመለት። ዘፍጥረት አስራ አምስት ቁጥር አንድ ለነቢየ እግዚአብሔር ቅዱስ ዳዊትም ከወንድሞቹ አብልጦ ስለመረጠው ከመረጥኳቸው ጋር ቃል ኪዳኔን አደረግሁ፣ ለአገልጋዬ ለዳዊት የተስፋ ቃልን ሰጠሁት፣ ዘርንም ለዘላለም አጸናለሁ በማለት የማይታበለውን ቃል ኪዳን ገብቶለታል። መዝሙር 88 ቁጥር ሶስት ከዚህ በላይ የተገለጸው ቃል ኪዳን ለጊዜው ለልጁ ለሰሎሞን ቢሆንም የኋላ ኋላ ክርስቶስ ከዳዊት ዘር ከምትሆን ከቅድስት ድንግል ማርያም ተወልዶ ዓለምን ማዳኑን ሲያስረዳ ነው የመሪ ጥቅሱ መልእክት። የልዑል እግዚአብሔር ቃል ኪዳን ከላይ በመጠኑም ቢሆን ለተጠቀሱት አርዕስተ አበው ብቻ ሳይሆን በየጊዜው ለተነሱት ወዳጆቹ ሁሉ ቃል ኪዳን ሲገባና ሲፈጽም ኑሯል። ወደፊትም ይቀጥላል። ዛሬም ነገም ቢሆን ትእዛዙን ላከበሩና ለሚያከብሩ፣ በሕጉ ለተመሩና ለሚመሩ፣ ቃሉን ለተቀበሉ እና ለሚቀበሉ በአጠቃላይ ለመረጣቸው እና እንዲመረጡ ነው ለተገኙት ሁሉ የተሰጠና የተፈጸመ ወደፊትም ሲፈጸም የሚኖር ቃል ኪዳን ነው። እንግዲህ ቃል ኪዳን ሁለትዮሽ ውል ነው ብለናል። እግዚአብሔር ለሰው የሚኖር ለሰው የሚሰጠው ቃል ኪዳን እስከ አሁን አልተቋረጠም ሰውስ እግዚአብሔር ለፈጠራቸው የአዳም ልጆች ያስባል ይመግባል ይጠነቀቃል ፀሐዩን ያወጣል ዝናሙንም ያዘንማል የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሆኖ ተብሏል እና ማቴዎስ አምስት አርባ ስምንት ስለዚህ ሰዎች ከእግዚአብሔር የተሰጣቸውን ቃል ኪዳን ይጠብቃሉን? ሕገ እግዚአብሔርን ያከብራሉን? አታመንዝር የተባለውን አምላካዊ ትእዛዝ ይፈጽማሉን? ባሎች ለሚስቶቻቸው፣ ሚስቶች ለባሎቻቸው ይታመናሉን? ልጆች ወላጆቻቸውን ምክር ይሰማሉን? ወላጆች ልጆቻቸውን እንደሚገባ ይገስጻሉን? ልጅህን የማትገስጸው ከሆነ አትወደው ማለት ማለት ነው። ብትወደው ማ ኑሮ ቅጣ ትቀጣው ነበር ተብሏልና ምሳሌ 1324። በአንጻሩም አባትህ ያስተማርህን ትምህርት ችላ ማለት ሞኝነት ነው፣ የአባትህን ተግሳጽ መቀበል ግን ብልህነት ነው። ምሳሌ አስራ አምስት አምስት እንደ እንደተባለው ወላጆች ልጆቻቸውን ሊመክሩ ሊገስጹ ልጆችም የወላጆቻቸውን ምክርና ተግሳጽ ሊሰሙና ሊገሰጽ ይገባል። በእግዚአብሔርና በሰዎች በሰዎችና በእግዚአብሔር በወላጆችና በልጆች በልጆችና በወላጆች መካከል ሊኖር የሚገባው ቃል ኪዳን ይህ ነውና አምላካችን እግዚአብሔርም በቃል ኪዳኑ እንዲጠብቀን በአብርሃም በይስሐቅ በያዕቆብ ቃል ኪዳን የሚተረ የምትወረሰውን መንግሥቱን እንዲያወርሰን ቅዱስ ፈቃዱ የሆነልን በሰማነው ቃል ይባረከን፣ ይቆየን።